ሰላም አዶናይ አዶናይ ነኝ። እንግዲህ ቲክቶክ ላይ ታቁኝ ይሆናል። ዛሬ የተባረከ ቀን ነው፣ ተመስገን በጣም ደስ ብሎኛል። ይቅርታ አድርጉልኝ እንግዲህ። ምን ማረጋ ማን ያፈርለው ራሱ ገብተዋል። ኡስታዝ የሚያደርገውን እሱ እኮ አይደለም የሚያወራው። አዶናይ ይባላል። ቅድምም ገብቶኛል። መጀመሪያም ሲገባ እና አዶና የሚባል አለ። ታዋቂ ነገር ነው። እዚህ ቲክቶክ ላይ ማለት የእሱን ድምፆች ነው የሚያሰማው። ነው ራሺ ደግሞ ሶስት ዓመት ካለ ከዚህ በፊት ይሄን ነገር ሶስት ዓመት የሚለው አሳማኝ አይደለም። በምልበት ደግሞ እድሜዋ ስለተነገረ ሳይሆን ከተግባሮቿ ካደረገችው ማለት ነው። ሁለቱም በየርዕሱ ተይዞ ቢወያዩት መልሳለሁ ብዬ አምናለሁ። ከእልህና ከእንትን ከወጣን ማለት ነው። ሌላ አንድ ልልህ ነበረ፣ ረሳሁት። እሺ እንደዚያ ነው። ሱረት ኒሳ ምዕራፍ አራት ቁጥር ስድስት ላይ የው ራሱ የቲሞችን ጋብቻ እስኪደርሱ ድረስ ፈትኗቸው ነው የሚለው ጋብቻ እስኪደርሱ ድረስ ነው የሚለው። ጋብቻ ኢዛ ነው የሚለው አረብኛ ኢዛ ማለት ጊዜ ማለት እንደሚያመለክተው እዛ ጋ ማለት ነው። እስኪደርሱ ድረስ፣ ጋብቻ እስኪደርሱ ድረስ በለጉ ነው የሚለው። በለጉ ማለት ለጋብቻ ነው ራሱ። በለገ ከሚለው ነው ለጋብቻ በሰለ ነው ራሱ በለጋብቻ በሰለች ነው ባሊግ ማለት ራሱ ለጋብቻ መብሰል ነው ራሱ ባሊግ ማለት ራሱ አቅመ ጋብቻ ፑበርቲ ነው ምናምን የሚሉት በእንግሊዝኛ ላይ እሱ ነው። አሁን በሱና ሲታይ እንግዲህ ምንድን ነው እናንተ ብላችሁ አሁን ለምሳሌ ነቢዩ መሐመድ ያደረጓቸው ነገሮች ሁሉም ነገር እንደ ሱና ይወሰዳል፣ አይደለም የአይሻ ጋብቻ ላይ እንዴት ነው እሱን ነው የሚተረጉመው? እድሜዋ ስድስት ነው በሚለው ነው ወይም ዘጠኝ ነው በሚለው ነው ወይስ ደርሳለች በሚል ነው የምትተረጉሙት? እዛ ላይ ነው ነው የደረሰችው በዘጠኝ ዓመት ነው ታውቃለህ። በኢስላም ነገር ከረፔዛ ፈሳሽ ማለት ደርሳለች ነው ነው። ዘጠኝ ዓመት ላይ አንድ ሴት ልጅ ብላለች ከሁሉም በላይ ማለት ነው ደርሳለች። እንደዚ ሁለተኛ ነገር ደግሞ በጣም ምንድነው እናቴ በጣም ትቀልበኝ ነበረ፣ ማለት በጣም ታበላኝ ስለነበረ ሰውነቴ በጣም ትልቅ ነበረ። እና እንደውም ከትልቅነቷ የተነሳ አንድ ጊዜ ሩጫ ሮጠው ራሱ ረሰላ ሰለም አሸነፏት ሩጫ በሩጫ ቀድሞ ማለት ነው። እና አሸነፍኩሽ ብለው እንትን አሏት የሆነ ቀለዷት ማለት ነው። ከዛ ያው ወፍራም እንደነበረች ምናምን ይነገራል። እና ከዛ አንጻርም ነው የሚታየው። ያ በራሱ ችግር የለውም ግን አንድ ሴት ልጅ በኢስላም ማግባት ያለባት ለአቅመ ሀዋ ከደረሰች ማግባት ትችላለች። ለአቅመ ሀዋ ስትደርስ ደግሞ ምልክቱ አስተውሰውም እንጂ አዎ መድረስ አለባት። እንደዚህ የሚሉትን ነገሮች አይዲያዎች ሰምቻለሁ። ለአቅመ ሀዋ ከደረሰች በቃ ለአቅመ ሀዋ መድረሷ እንትን የሚያሳየው እንዳልኩ ነው። ምልክቶቹ አሉ አካላዊ ምልክቶች አሉ። እሱ ነገር ከእንትን ካለ ያ ነገር አለ የለም የሚለውን እራሷም ትናገራለች። የሆነ ፈሳሽ ነገር አለ። ከዛ በኋላ ተራክቦ ማድረግ ዝግጁ ናት። በቂ የሆነ ዝግጁና ማግባት ትችላለች። ስለዚህ ለዚህ እኔ ለሁለቱም ሳይድ እንግዲህ እዚህ ላይ የምለው አንደኛ አይሻ ላይ የሚነሳው ያን ያህል ጠንካራ ጥያቄ አይደለም። ከክርስቲያኑ ሳይድ ማለትም ደርሳለች የሚል ኦፊሻል እንትን ካለ ማለት ነው። ስለዚህ በቃ አዶለሰንት ነች እሷት ደርሳለች ባዮሎጂካሊ እድሜዋ እንትን ባይ ነው፣ በቃ ተመልሷል። ከእናንተ ሳይድ ደግሞ ለሚለው ኮመንት ምንድነው የርብቃም መልስ አይሆንም ማለት ርብቃ ራሱ ሶስት ብትመልስ የሚሆነው ለመሰለ ኖ ኖርማሊ የእኛ መጽሐፍ እኮ አይደለም ሲጀመር ጀምሮ ራሺ በዛ ላይ በዘብጥረት ላይ ባስቀመጠው ነገር ነው እኛ እየሞገትን ያለው እንጂ አንድ ሰው ራሽን አልቀበልም ካለ ምንትን አትልም እኮ አትጨቃጨቅም። ራሽን አልቀበልም ካለ የእኛን እንትን ጋብቻ በስንት ነው ማግባት ያለበት? አንድ ሰው አንድ ሴት ልጅ በስንት አመቷ ነው ማግባት ያለባት? ምን ስትሆን ነው ማግባት ያለባት? ብለ ኖርማል መጠየቅ ነው ያለበት። ክርስቲያኖች መልስ አይሰጡም። እንደዚ አይነት ነገር መልስ የለም ራሱ። አንደኛ ነገር ሁለተኛ ነገር ደግሞ ረሰላ ለሰለም አይሻን ሲያገቧት ዘጠኝ ዓመት በነበረችበት ሰዓት ላይ ተቃውሞ ያመጣ የለም። ይበን ኮ አወከር እኮ የእሳቸው ባልደረባ የነበረ ነው። ገብቷል ሲሰጣቸው ማለት ነው፣ ሲድር ማለት ነው። አንደኛ ነገር፣ ሁለተኛ ነገር ደግሞ በዛን ጊዜ የነበሩ ቁሬሾች እራሱ ረሱላ ሰለምን የሚቃወሙበት ብዙ አራት አምስት ምክንያቶች ነበራቸው። አንደኛ ባለቅኔ ነው ይላሉ፣ ጠንቋይ ነው ብለዋቸዋል፣ ከአህሉል ኪታቦች ይኮርጃል ብለዋቸዋል፣ ድግምተኛ ነው ብለዋቸዋል፣ እብድ ነው ብለዋቸዋል። ግን በጋብቻ ጉዳይ ላይ ይሄ አላግባብ የሆነ ጋብቻ ለአቅመ ሐዋ ያልደረሰች ሴት እንትን ብለዋል ምናም ብለው ክስ አላቀረቡ። ኢቨን ሙስተርሺቅ ታውቃለህ? ሙስተርሺቅ የሚባሉት በእኛ ሙስተርሺቅ የሚባሉት ኦሪንታሊስቶች ይባላሉ፣ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ እስከ ሚድ ናይንቲ ሴንቸሪ ድረስ አንድ ቀንም ይህን ነገር አንስተው ታያውቁ። ሙስተርሺቆች ማለት ሙስተርሺቅ ማለት መካከለኛው ምስራቅ ጥንተ ነገር የሚያጠኑት ወይም ኦሪንታሊስቶች የሚባሉት ማለት ነው ኦሪንታሊስቶች አንድ ቀንም አንስተው አያውቁም። እነሱ በተለያየ ነገር ላይ ሲተቹ በጣም ታያቸዋለ ለረጅም ዓመት። ነገር ግን በዚህ ዙሪያ ላይ አንድ ሰው አንስተው አያውቅም። ይሄ ጥያቄ የመጣው አሁን የፖስት ሞደርን ጀኔሬሽን በኋላ ላይ ነው የመጣው። ራሱ ድሕረ ዘመናዊ ዘመን የሚባለው ራሱ ክላሲካል ኤጅ አለ ሚድል ኤጅ አለ ከዛ በኋላ ሪፎርሚንግ ኤጅ አለ ከዛ በኋላ ሞደርን ኤጅ አለ ፖስት ሞደርን ጄኔሬሽን አለ ስለዚህ አሁን ጀኔሬሽን ላይ የነበረውን ስታንዳርድ ወስዶ መመዘብ ማለት ምን ይባላል? ሂስቶሪካል ፋላሲ ይባላል። ማለት ምን ይባላል? ሂስቶሪካል ፋላሲ ማለት ምን ይባላል? ሂስቶሪካል ፋላሲ ይባላል። እዚህ ጋር ግን እዚህ ላይ ሊነሳ የሚችለው ምን መሰለ? አሁን በታሪካዊ ህጸጽ የማይሆነው ነገር ይው በራሱ ጠንካራ ጥያቄ ነው ብዬ ሳይሆን ነገር ግን መነሳት ይችላል ጥያቄው የምለው ለምን መሰለ? እንደሱና በምትከተሉት አውድ ነው የሚነሳው። ለምሳሌ በዛ ጊዜ ተደርጓል አልፏል፣ አይደለም የነቢዩ መሐመድ ያደረጓቸውን እንደ ሱና ሱና እንከተላለን ስትሉ በምን መንገድ ነው የምትከተሉ ተብሎ ሊነሳ ይችላል። አሁንም ቢሆን ምክንያቱም አሁንም በእድሜ ሳይሆን ለአቅማዋ ከደረሰች ሴ ልጅ ማግባት ይቻላል። አሁንም እንደዛ ነው። እሱ እሱ ነው መልስ ስምለውን አሁን እንጂ አሁን ፋላሲ አይሆንም ልልህ ያልኩት። አሁንም ቢሆን ለምሳሌ በእድሜዋ ከደረሰች ያግቡ ትጋባ የሚለው ነገር እንደሱና ከወሰዳችሁት አሁንም ሆነ የ11400 ዓመት በፊትም ሆነ ያው ነው። ለእናንተ ታሪካዊ ፋላሲ አይሆንም ልልህ ፈልጌ ነው። መልሱ የሆነው በቃ ሱናውን በፕሪንሲፕ ሳይሆን ፋላሲ ያልኩት እኮ መዳረዋ ነው። በስድስት ዓመቷ ነው የታጨችው ደረሱል ገብቷል በስድስት ዓመት ይደራሉ። በልጅነት ልጄ ለልጄ ምናም ይባላል። እና ያ ነገር ለምን ሆነ ብለውም የሚጠይቁም ሰዎች ስላጋጠመኝ ነው። አዎ ለምን ሆነ ይሁን እንጂ አዎ ሞራሊቲ ላይ ከሆነ ፕሪንሲፕሉን ነው የምንወስደው፣ እድሜውን አይደለም የምንወስደው የሚለው አጥጋቢ መልስ ይመስለኛል። እንዲሁ እኔ በሆናም እኔ አሁን እኔ ለምሳሌ አንድ ነገር ቢነሳ አንድ ሰው የሐዋርያት እንደዛ ቢያደርግ ያደረጓቸው ነገሮች አሉ አይደል? እኔ ለምንድ ነው የምትከተለው ካልኩ ካሉኝ በቃ ይሄ ፕሪንሲፕል አለ እንደዛ እንደዛ ብዬ መልሳለሁ። ከዛ በኋላ ጥያቄው የሚያነሳ ሰውም ትክክል አይመስለኝም። ሌላው አሪፍ ነገር ጽፎ ነበረ ረሱ ስላ ሰለም፣ ያኔ እሷ የስድስት ዓመት ልጅ በሆነች ጊዜ አሻንጉሊት ላይ የተጫወት ነበር ብሎ ቀለቡት። አድሚኖቹ ሰረዙበት እና አሻንጉሊት አሻንጉሊት ነበራት ይላሉ። የስድስት ዓመት ልጅ ሆና ለዛ ነው ሶስት ዓመት መጠበቅ የተጠበቀው ልጅ ነበረች። የስድስት ዓመት ልጅ ከሆነች አሻንጉሊት ትጫወት ነበረ የሚል ጽፎ ነበረ እና ልክ ነው ማለት ነበረ። ራሱ አዲሱ ማለት ነው። ምንም የሚያሰርዝ ነገር የለውም ራሱ ማለት ነው። አንዳንድ ሰዎች ዝም ብሎ ለብሽሽቅ ነገር ስለሚጠቀሙበት ነው እና ነውየማየውይ ነው የወር አበባ ስድስት ዓመት ልጅ የታያለች ብለን ራሱ ግን እውነታው ምንድን ነው? ስድስት ዓመት ልጅ ላይ እያለች ልጅ ስለነበረች ዘጠኝ ዓመት እስከምደርስና ላቀማ ዋ እስከዚህ ደርስ ድረስ ተጠብቆ ነበር ነው ፖይንቱ። በቃ እንደ አንድ ሴልል ሊያደርስ ትችላለች። አስራ አራትም አስራ ሶስትም አስራ አንድም እኔ ማቃቸው ሴቶች አሁን አለ የቴ ልጆች በዘጠኝ በአስራ አንድ ዓመት አይተዋል ተብሎ ተነግሯል። ለምሳሌ ነገር ግን እያንዳንዴ ይዘገያል ተብሎ መሰለኝ ተሰጠው። እንዲ ነገር አለ፣ ከሰው ወደ ሰው ያ ነው ያለው ነገር። ኢንሻላ ለዛሬ አይበቃንም። ማሂ አመጣለው ጥያቄ ጠይቃለው ምናም ብላ የዋሽጣዎች ማሂ እሳ በላለች። ማሂ ጥያቄ ነበራት፣ እላይ ጠይቃለ ብላ ከዛ ስንጠብቃት ሌላ ቀን ግን መጣለው፣ ብትለኝበኋ ትላለ። ልትመጣ ስትፈልግ ኡስታዝ መልካም ጊዜ። አትወጣም፣ አሁን እዚሁ ምናልባት እሷ ካለች እሷ ላውራት እና ማታ መጣለው ምናምን ብላኝ፣ በዛው ጠፋች። ለዛ ነው እንጂ አሁን አትወጣም፣ ማንታች እሷን አስተናግጄ ይወጣለሁ፣ ግን ዝም ብለህ ቁጭ በል። አንተ እርግጠኛ መሆን እንችላለን ማለት ለምሳሌ ይስሐቅ ለመስዋዕት ከቀረበ በኋላ ነው ርብቃ የተወለደችው። ከዛ በኋላ ደግሞ ሳራ እንደሞተች ነው የሚያሳየው። ስለዚህ አትሊስት በሁለቱ መካከል እንደተወለደች ግልጽ ነው። ስለዚህ ይስሐቅ ለመስዋዕት የቀረበበት እድሜ ማወቅ ከቻልን ሳራ የሞተችበትም ከታወቀ በመሀል ያለው ቦታ ላይ ነው የምትወለድ የምትችለው ማለትም አምስትም ስድስትም አስርም ዓመት ይሁን በመስዋዕቱና በሳራ ሞት መካከል ያለው ከባድ ነው። ርብቃ የተወለደችበትን ጊዜ ባይብል ላይና ኩፋሌ ላይ አላገኘውም። ሪፈረንስ ፖይንት እንዳለው ባይብል ላይ ካለ እዛ ላይ ነው አደጋ ባይብል ራሱ አደጋ ውስጥ ነው የሚሆነው ማለት ነው። ለምን ርብቃ ራሱ እንስራ ትሸከም ነበረ ብቻ ሳይሆን ታወራው ነበረ፣ ምንፈለክ ምናምን እያለች ታወራው ነበረ አንድ የአራት ዓመት ልጅ እንደዚህ አይነት ዲያሎግ ታደርጋለች ተብሎ ለማሰብ ሎጂካሊ ብዙ አደ ከብረት፣ እንደዛ ነው ዲያሎግ ስታደርገው ነበረ። የሆነ የበሰለ ነገር ነው አነጋገሯ። አዎ እዛ ላይ እንትን ማለት እንችላለን። አሁንም ይሄ የመስዋዕቱ ጊዜም እሱንም እንደገና ማየት አለብኝ ግን ትንሽ ልጅ እንደነጥናት ይፈልጋል። አዎ ጥናት ይፈልጋል። እኔ ጥናት አጠናለው ግን እንዳልኩ ራሺ ከሚያደርገው ነገር አንጻር ነው እኔ የጻፍኩት ስለ ርብቃ ጋብቻ ብዬ የጻፍኩት ከዛ አንጻር ነው ኢንፎርሜሽን አለ ነው። መረጃ ባይሆንም ማነው፣ ማስረጃ ባይሆንም መረጃ የያዙት ነው ብዬ የርብቃን ጋብቻ ያመጣውት እንጂ፣ እኔ ምንም አያደርግልኝም በራሴ በሃዲስ ራሱ ባለው ነገር ኮንቴንት፣ ሳይንቲፊካሊ በሆነ መንገድ፣ ባዮሎጂካሊ በሆነ መልኩ መልስ መስጠትም ይቻላል ነው የኛ መልስ። በቂ የሆነ መልስ እንሰጣለን። ግን ለንጽጽር ያክል አንዳንዴ አንድ እንደዛ አይነት ነገሮች ይመጣሉ ከሚለው አንፃር ነው ኢንሻአላ። ርብቃ በስንት አመታት ተወለደች የሚለውን ነገር ቢብሊካሊ የሆነ ኤቪደንስ ካለ ጥናት እናጠናለን። ያው ማናውቃቸው ብዙ ነገሮች ስላሉ ማለት ነው ኢንሻአላ። ማሂን እናስተናግድና፣ እኔም ልውጣ። ይህን ይመስላል ኡስታዝ እንትን ትንሽ እናቴን ስላመመት ደውላ አድርጉልኝ በቃ እኔም ልውጣ። ኢንሻላህ ኢንሻላህ አላህ አፊያ ያድርጋት። ስንት አመትሽ ነው አንቺ ትንሿ? እኔ አስራሰባት አስራሰባት ዓመት። ኦኬ። አይ ድምፅሽ አነስ አለብኝ እና ማለት ነው። ራሱ ሶስት መንታዎች ናቸው? አይ ታናናሾች ናቸው ሶስቱ መንታዎች። ሶስት መንታዎቹ ታናናሾች ናቸው። ሶስቱም ወንድ አለ? አዎ አንድ ወንድ አለ። አንድ ወንድ፣ ሁለት ሴቶች ናቸው። ሁላችሁም ሰልማችኋል? ከዛም አዘር ነው መጨረሻ ላይ የሰለመችው ነው። በእርቱ ማሻ አላህ ማሻ አላህ አላሁ አክበር አላሁ አክበር ማሻ አላህ። እሺ አይዟቸው፣ በቃ መልካም ጊዜ ይሁንላችሁ። አላህ ፋይ አድርጋት። ደዋ አድርጉላት። ደዋ አድርጉልኝ አሞኛል ብላለች። ደዋ አድርጉላት። ደግሞ ስምሽን ቀየሪ በለዋት። እሺ እናታችሁን አቃተኝ ተዊ ልኑሩበት እያለች ነው። ማንም የሚወተ ቦታት ሌላ ስም ሌላ ፕሮፋይል ታደርግ። ማሻል አይ ካፊር እያለች አቃት ነበር። እናታቸውን በቪዲዮ በምናምን ተወጣ ነበረ እና ሰሙ በጣም ደስ ብሏት ነበረ። እንኳን ሰለሙ ምናምን ምትልናት ለመጀመሪያ ጊዜ እሷን ነበር ያየሁት እና መጨረሻ ላይ በቃ ቀለበት ውስጥ እሷም ገባች ማለት ነው ማሻላ ይታወራል እሺ፣ ማሂ እናውራ ወይስ የሚመች ቦታ አይደለም ያለሽው? እኔም በቃ እንትላለሁ። እስታዚዬ፣ ሰላም፣ እንዴት ናችሁ? የሚመች ቦታ አይደለሁም፣ እንግዶች ሌላ ቀን እናውራ። ዛሬ እራሱ እንጀራ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ወአሌይኩም ሰላም ወረመቱላ በረካቱ። አይኔን እንኳ የገባውት እንግዲህ ረባሹ ነው ከሆነ አላቅም። ይሄ አዶና የሚል አዶና የሚል በቅድም ጀምሮ አንዳንድ ይልካልና መፈልጎ እንደሆነ አይታወቅም ብዬ ካላወቃችሁት ብዬ ናዋይ እንትን አደኩ። እሺ እናስገባው። ዊልዳንን የራሴ ስለሆነች ዊልዳን ላውርዳትና ናስገባው። አይ ገብቶ ነበር የሆነ ጫጫታ ውስጥ ሲገባ ኔ ወረዳ አልነበርኩም። አይ እንደ ሲጽፍ ላይ ያውት ነው መሀል ላይ እያወራን እያለ መሀል ላይ ጥልቅ ብሎ ገባ። በዛሬ ጫጫታ አለበት የነበረበት ቦታ ላይ ለዛ ነው ሰላም እንዴት ናችሁ? ሰላም አዶናይ አዶናይ ነኝ። እንግዲህ ቲክቶክ ላይ ታውቁኝ ይሆናል። ዛሬ የተባረከ ቀን ነው። ተመስገን በጣም ደስ ብሎኛል። ይቅርታ አድርጎልኝ እንግዲህ ምን ማረጋ ማን ያፍርደው ራሱ ገብተዋል ኡስታዝ የሚያደርገውን ገብ እሱ እኮ አይደለም የሚያወራው። አዶና የሚባል አለ ቅድምም ገብቶኛል፣ መጀመሪያም ሲገባ እና አዶና የሚባል አለ ታዋቂ ነገር ነው በዚህ ቲክቶክ ላይ ማለት የእሱን ድምፆች ነው የሚያሰማው፣ ራሱን ለመምሰል ማለት ነው። ያስታውቃል እየተቆራረጠ እንትን እንደሚል እና እኔ ከቅድምም እንደዛ ገብቶኝ ነበረ እንግዲህ በራሱ ነው እንትን የሚለው ማለት በራሱ ነው። አይ እኔ መጠየቅ ከፈለገ ማንኛውም ሰው ክፍት ነው ቤታችን ብዬ ነበር። ሱሱ አለሽ ሱሱ አለሽ አሉ ስታ ሰላም ችግር ለማለት እኔ አንድ ጥያቄ ነው ያለኝ። ያችን ጠይቄ እንትን አንድ ጥያቄ ነው ያለኝ ጠይቄ ልውረድ። እሺ ጠይቅ ወንድማችን። አይሁዶች ኡዘይርን ያላህ ልጅ ነው ይላሉ በሚለው ላይ እና አሁን ያሉት አይሁዶች እንደዛ ብለው ያስባሉ የሚለውን ነው አንድ የሆነ ቪዲዮ ላይ አይቄ እና ግራ ገብቶኝ ነው። አው ዘይር ያላ ልጅ ነው የሚሉት መዲና ላይ የነበሩ አይሁዶች ናቸው። እንደዛ ሲሉ የነበሩት እንጂ ሁሉንም ነገር አይደለም። ራሱ ሱረቱ ተውባ መራ 9 ቁጥር 30 ላይ ያለውን ጥቅስ ከሆነ ማለት ነው። እና ኢማሙ አጣባሪ ኢብኑ አባስን ሪዋያ ይዘው በሐዲስ ላይ ሲናገሩ ምንድነው ያሉት? ወደ አላህ መልእክተኛ ሰላም ምኑ ምሽከም ምናምን የሚባሉ አይሁዲያኖች መተው እንዲያሉ አንደ ኪብላችንን የተውከው እና ውዘይር ያላ ልጅ ነው የማትለው ስለምንድን ነው እንዴት ስንከተላለን? አሉ ይላል። ያን ጊዜ ነው አላ ይህኔ ቁራን አንቀጽ ያወረደው ማለት ነው። አይሁድ ውዘይር ያላ ልጅ ነው አለች፣ ክርስቲያን አልመሲ አለች። በአፎቻቸው የሚናገሩት ቃላታቸቸው ብለው ይላል። በወቅቱ ቁርአን በወረደበት ሰዓት ላይ የሚናገሩትን ንግግር አጠቃላይ አይሁዶችን ይወክላል የሚል አይደለም ቁርአን ክሌም ያደረገው ለምሳሌ ሱረቱ አልኢምራን ምዕራፍ 3 ቁጥር 181 ላይ ተመልከተው። የነዚያ አላህ ደሃ ነው እኛ ግን ከበርቴዎች ነን ያሉትን ሰዎች ቃል ኪዳን አላህ በእርግጥ ሰማ፣ ያን ያሉትን ነቢያትን ያለ ህግ በመግደላቸው በእርግጥ እንጽፋታለን፣ የእሳት ስቃይ ቀመሱ እንላቸዋለን። አሁን አላህ ደሃ ነው ያሉትን እነማን ናቸው? ስትል አጠቃላይ አይሁዶች እንደዛ ብላ ያምናሉ ማለት አይደለም። በወቅቱ የነበሩት ረሱላ ላ ሰለም ጋር መጥተው አላህ ደሃ ነው እኛ ከበርቴዎች ነን ያሉት በዛን ጊዜ የነበሩ ናቸው። ስረቱ አል ምራን ምዕራፍ 3 ቁጥር 183 ላይም እንደዛ ነው። እነዚያ ለማንኛውም መልክተኛ እሳት የምትበላ የሆነ ቁርባን እስከሚያመጣልን ድረስ ለናምን ወደ ወደኛ አዟል ያሉ ናቸዋል። ግን ሁሉም አይደለም፣ አይሁዶች እንደዛ አይደለም፣ በወቅቱ የነበሩ አይሁዶች ያሉትን ነው። ስለቱን በቃራ ምዕራፍ ሁለ ቁጥር 8 ላይም እንደዛ ነው። እሳት የተቆጠሩ ቀኖች እንጂ አትነካንም አሉ ይላል። አላ ዘንድ ኪዳን የያዛችሁን ይህ ከሆነ አላ ኪዳኑና ያፈርስም፣ በእውነት በአላ ላይ የማታውቁትን ትናገራላችሁ እንበላቸው ይላል እሳት የተቆጠሩ ቀኖች አትነካንም ያሉት አጠቃላይ አይሁዶች እንደዛ ብለዋል እያለ አይደለም አንድ ጊዜ ይህን ሙግት ሳቀርብለት አንዱ ክርስቲያን ምን አለ ዮሐንስ ወንጌል ምዕራፍ 12 ቁጥር 34 ያለውን ጥቅስ ጠቀስኩለት አይሁድ የአይሁድ ህዝቦቹ ምን አሉ እኛ ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል አንተ የሰው ልጅ ራሱን ከፍነ እንዴት አደርጋለ ትላለል አሁን አይሁዶች በአይሁዳውያኖች እምነት ክርስቶስ ለዘላለም እንዲኖር ከሕጉ ሰምተናል ሲሉ በወቅቱ የነበሩት አይሁዶች ናቸው እንደዛ የሚሉት ወይስ በአይሁዳያኖች ትምህርት ክርስቶስ ለዘላለም እንዲኖር ሕጉ መጽሐፍ ላይ ተጽፏል ብለው ያምናሉ ወይ ብለን ስንል እንደዛ የሚል ነገር የለም። በወቅቱ ኢየሱስ በነበረበት ሰዓት ላይ የነበሩ አይሁዶች ይህንን ተናገሩ። ያ ማለት ግን አጠቃላይ አይሁዶች ክርስቶስ ለዘላለም ነው የሚኖረው አይሞትም የሚል ትምህርት አላቸው የሚል ትምህርት የላቸው። ስለዚህ እነሱ ያሉት በወቅቱ የነበሩትን ያሉትን ይዘን አይሁዳያኖችን እንደዛ ብለውን የሚያስተምር ብለን ሀስት ጀነራላይዜሽን እንደማናደርገው ሁሉ ቁርአን ላይም በሱረቱ ተውባ ምዕራፍ 3 ምዕራፍ 9 ቁጥር 30 እና 31 ላይ ዑዘይር ያላህ ልጅ ነው ሲሉ አጠቃላይ አይሁዶች እንደዛ ነው የሚል እምነት አይደለም ያለ ለዛ ነው የተለያየ መድብለ ዕውቀቶች በወቅቱ የነበሩ መዲና ላይ የነበሩ አይዶያኖች ዑዘይር ያላህ ልጅ ነው ብለው ይሉ እንደነበረ የሚያሳዩ የተለያየ መድብለ ዕውቀቶች መረጃዎች አሉ ማለት ነው። በአሁን ሰዓት ላይ ኢንሳይክሎፒዲያ ጁዳይካ ወይም ደግሞ መመለከት ትችላላችሁ ማለት ነው። በኡዘይር ወይም ደግሞ በእዝራ ላይ ማለት እዝራ የአምላክ ልጅ ነው ብሎ ሞግተው እንደነበረ ይናገራል ማለት ነው። ይህ ይመስላል ባጭሩ፣ ሱሱ። ይህ ይመስላል ሱሱ። እሺ፣ አመሰግናለሁ ኡስታዚ። አንድ ደግሞ አይ በቃም ለዛሬ ኡስታዚ፣ ያንተ የሚለቀቅበት የት ጋር ይበቃል። ኧረ ጥያቄ የሚለቀቅበት የት ጋ ነው? ሪከርድ የተደረገው የዛሬው የትናንቱ ምናምን ማለት ነው የነቢያት መንገድ የሚለው ላይ ነው። ስሙን እንትና ብትኖር ጥሩ ነበር። የነቢያት መንገድ የነቢያት መንገድ የሚላለ እሱ ላይ ነው የሚለቀቀው። ከሁለት ዓመት ጀምሮ ቲክቶክ ላይ የሁላችንም ያለው እዛ ላይ ግቡና፣ ኮንኩሙ በየአረስቱ በየአረስቱ ተበልቶ ተበልቶ በደንብ አለ ራሱ